የመጀመሪያው ታማሚና ሶስት መሪዎቿን ያጣችው የጅንካ ቃለ ህይወት ቤተክርስቲያን ከአንድ አጥቢያ እንዴት ሶስት አባቶች በአንድ ጊዜ ይሞቱብናል? ሲሉ ይጠይቃሉ። የጸሎት አባቱ ያዕቆብ ቡችሌ ግራ መጋባትና ሐዘን በተጫነው ድምጽ የሰይጣን ሥራ ይሁን የእግዚአብሔር ጥሪ ይሁን ምን ማወቅ አልቻለም። ለጌታ ሰጠን ሁላችንም ቁጭ ብለናል ይላሉ። አቶ ያዕቆብን እንዲህ ያስመረራቸው በጅንካ ከተማ የምትገኘው ቁጥር ስድስት ቃለ ህይወት ቤተክርስቲያን ሶስት መሪዎች በቀናት ልዩነት ህይወታቸው ማለፉ ነው። በመላው ኢትዮጵያ የምትገኘው ቃለ ህይወት ቤተክርስቲያን ቅርንጫፍ የሆነችው ይች አጥቢያ የተመሰረተችው በ2011 ዓ.ም ነበር። ከጥቅምት ወር መጨረሻ ጀምሮ የቤተክርስቲያኗ ሐዘንና ድንጋጤ ውስጥ ናቸው። አንዳንዶቹ የቤተክርስቲያን አባቶች ህይወት ለማለፉ ምክንያት ይሆናል ያሉትን ግምት ያስቀምጣሉ። ሌሎቹ ደግሞ ከዚህም ከዚያም ከሚሰሙት ማብራሪያ በስተቀር እንዲህ ነው የሚሉት ነገር የላቸውም። ይህ ሁሉ የተጀመረው የቤተክርስቲያኗ ምዕመን የሆነው ኢንጂነር ዓለማየሁ ሲታመም ነው። ዓለማየሁ በግንቦ 2010 ዓ.ም ከባለቤቱ ጋር ወደ ጂንካ የመጣው የኢትዮጵያ ንግድ ባንክ በከተማዋ የሚያስገነባው ህንጻ ፕሮጀክት ስራ አስኪያጅ ሆኖ ነው። በከተማዋ መሃል አራዳ አካባቢ እየተካሄደ ያለው የህንፃ ግንባታ የማጠናቀቂያ ስራዎች ብቻ ቀርተውታል። የፕሮጀክት ማናጀሩ ባለቤት እመቤት እንየው ደግሞ አካባቢው ላይ አነስተኛ ምግብ ቤት አላት። የስድስት ዓመት እድሜ ያላት ልጃቸውን የወለዱት ወደ ጂንካ ከሄዱ በኋላ ነው። የንግድ ባንኩን ህንፃ አፍርሶም ቀይሶም የሰራው እሱ ነው፣ ማንም ያውቃል፣ ትላለች ባለቤቱ እመቤት። ቢቢሲ ያነጋግራቸው የጂንካ ከተማ ነዋሪዎችም የሚያስረዱት ይህንኑ ነው። በተለይም ምዕመን ከሆነባት ቃለ ህይወት ቤተክርስቲያን ጋር በተያያዘ በጥሩ ያነሱታል። አለማየሁ በጥቅምት መጀመሪያ ህመሙ ሲጀምረው የብርድ በሽታ ይሆናል የሚል ግምት እንደነበረው እመቤት ታስታውሳለች። ረቡ ጥቅምት 5 2018 ዓ.ም ወደ ጤና ተቋም ሄዶ መርፌ ቢወጋም ይብሱኑ የምግብ ፍላጎት መቀነስና ትኩሳት ማሳየት ጀመረ። ሐኪሞቹ የፈሳሽ እጥረትን እንዳጋጠመው ቆይቶ ደግሞ የኩላሊት ኢንፌክሽን እንደሚታይበት ተናገሩ። ወባ ተደብቆ ሊሆን ይችላል ብለን ወባ ስናሰራ የጭንቅላት ወባ ነው አሉን። ከእሁድ በኋላ ማስመለስ ጀመረ። የሚገባ ምግብ አይቀመጥም፣ የትኛውንም ፈሳሽ ይወጣል፣ ስትል በሽታው እየተባባሰ መሄዱን ታስረዳለች። አለማየሁ ወደ ጂንካ ጠቅላላ ሆስፒታል የገባው ከሳምንት በኋላ ረቡዕ ጥቅምት 13 ቀን ነበር። መታመሙን የሰሙ የቃለ ህይወቱ ቤተክርስቲያን አባቶች ብቻውን ውትም ምእመን የሆነባት የቁጥር ስድስት አጥቢያ መሪዎች መምህር ጳውሎስ ማቴዎስ ፍሬሁን ፈቃድና፣ መምህር እቃሌ ጋልኮ ሊያስታምመውና ሊጸልዩ አጠገቡ ተገኝተዋል። በከተማው የምትገኘው ሌላኛው ቃለ ህይወት ቤተክርስቲያን አጥቢያ መጋቢ የሆኑት ፓስተር ሚልኪያስ አምባይም በሆስፒታሉ የተገኙ ሌላኛው የሃይማኖት አባት ናቸው። ፓስተር ሚልኪያስ አለማየው ይወራጭ እንደነበር ይናገራሉ። በዚህ ምክንያት የጤና ባለሙያዎች ሕክምና ለማድረግ ተቸግረው እንደነበር የሚያስታውሱት ፓስተር ሚልኪያስ ታማሚውን በመያዝ ሲያግዙን እንደነበር ይገልጻሉ። በታማሚው ላይ እጃቸውን ጭነው ጸሎት ማድረጋቸውን ያስረዳሉ። ፓስተር ሚልኪያስ እና መምህር ቃሌ ጸሎት አድርገው ወደ ቤታቸው ሲመለሱ ቀሪዎቹ ሁለት የቤተ ክርስቲያን መሪዎች እያስታመሙ በሆስፒታል አድረዋል። ከምሽቱ 12 ሰዓት ጀምሮ የአለማየሁ ሁኔታ እየተባባሰ ከሄደ በኋላ ሌሊት ስድስት ሰዓት ገደማ ላይ ሰውነቱ እየቀዘቀዘ መጣ። እመቤት እስከ ሌሊት ስድስት ሰዓት ድረስ መድኃኒትም ግዙ እየተባለን ውጪ እየሮጥን ነበር። ይተርፋል፣ ምንም አይሆንም ብለው ተስፋ እየሰጡን ነበር። ነገር ግን ወደ ጽኑ ህሙማን ክፍል ይግባ አሉን። ሮጠን ይዘን ሄድን። ሾክ በሚያደርጉበት ሲሉት ህይወቱ አልፏል፣ በማለት ቅጽበቱን ታስታውሳለች። በማግስቱ ጠዋት ወደ ቤተክርስቲያኗ በማምራት የአለማየሁ ህይወት ማለፉን ለምዕመናን የተናገሩት በሆስፒታል ያደሩት መምህር ጳውሎስና ፍሬሁን ናቸው። ቀጥሎ የነበሩት ነገሮች የተከናወኑት በፍጥነት ነው። ብዙ ምዕመናንም የግለሰቡን ሞት አልሰሙም። አስክሬኑ በመኪና ተጭኖ ወደ ቢሾፍቱ ከተማ ተሸኘ። ምክንያቱም በውል ካልታወቀው የአለማየሁ ሞት በኋላ የከተማዋ እንቅስቃሴ ከወትሮ የተለየነ ነገር አልታየበትም። የቤተ ክርስቲያኗ መሪዎች የዘወትር አገልግሎታቸውን ቀጥለው ነበር ቢያንስ እስከ ቀጣዩ ሳምንት ድረስ። የመጀመሪያውን ታካሚ በሆስፒታል የጎበኙት የሃይማኖት አባቶች የህመም ምልክት ማሳየት የጀመሩት ከዓለማየሁ ህልፈት አንድ ሳምንት በኋላ ነበር። ከፍተኛ ትኩሳት፣ ማስመለስና ማስቀመጥ በአራቱም የሃይማኖት አባቶች ላይ የታዩት ምልክቶች እንደነበሩ ከሃይማኖት አባቶች አንዱ የሆኑት ፓስተር ሚልኪያስ፣ የታማሚዎቹ ቤተሰቦችና የጤና ባለሙያዎች ለቢቢሲ ተናግረዋል። የቃለ ሕይወት ቁጥር ስድስት ቤተክርስቲያን ሰብሳቢ የሆኑት ፍሬሁን በሽታው እየባሰባቸው ሲሄድ ወደ ጂንካ አጠቃላይ ሆስፒታል ሆስፒታል መወሰዳቸውን እህታቸው ፋናዬ ፈቃዱ ታስረዳለች። ሆስፒታል ሲወሰዱ በጣም ከባድ ሙቀት፣ ይሄ ነው የማይባል ራስ ምታት ያዘው፣ ሰውነቱ ላይ ውሃ ስንጨምር ውሃው የባሰ የቃለ እንፋሎቱ ሁሉ ከሰውነቱ ላይ ይነሳል ስትል የወንድሟን ሁኔታ ገልጻለች። ፋናዬ እንደምትናገረው የቤተ ክርስቲያኗ ዋና ፀሐፊ ከሆኑት መምህር ጳውሎስና ከሂሳብ ሹሙ መምህር ቃሌ ጋር ሲነጻጸር የፍሬሁን የተሻለ ነበር። ከሁለቱ የቤተ ክርስቲያን መሪዎች በነስር መልክ ብዙ ደም ይወርድ እንደነበር ታስታውሳለች። ፓስተር ሚልኪያስም እንደሌሎቹ ታማሚዎች ደም መፍሰስ እንዳላጋጠማቸው ተናግረዋል። አራቱም ግለሰቦች ግን በተመሳሳይ ከኩላሊት ጋር የተያያዘ ህመም ታይቶባቸዋል። በሽታው እጅጉን የጠናው በቤተ ክርስቲያኗ የሂሳብ ሽሙ ዕቃሌ ላይ ነበር። መምህር ዕቃሌ ጥቅምት 29 2018 ዓ.ም ምረት ጅንካ አጠቃላይ ሆስፒታል ህይወታቸው አለፈ። የዚህ ጊዜ ቀሪዎቹ የሃይማኖት አባቶች ለተጨማሪ ህክምና ወደ ሐዋሳ ከተማ ተላኩ። መምህር ጳውሎስ እና ፍሬሁን በሐዋሳ ከተማ የተደረገላቸው ህክምና ህይወታቸውን ሊታደግ አልቻለም። በአንድ ቀን ልዩነት ህዳር አንድና ህዳር 2 2018 ዓመተ ምህረት አርፈዋል። ቀጥሎ ደግሞ ህክምና ያደረጉላቸው የጅንካ አጠቃላይ ሆስፒታል ሐኪም ዶክተር ጌታሁን አብዩ እና ነርስ አማኑኤል ካሳ የህመሙን ምልክቶች አሳይተው አርፈዋል። የነርሳ ማኑኤል ባለቤት ቤተልሔም ገበየው፣ የመምህር ጳውሎስ ነፍሰ ጡር ባለቤት ፀሐይ ማቴዎስ እንዲሁም የመምህር ቃሌ ወንድም እንዲሁ በተመሳሳይ መልኩ ህይወታቸው አልፏል። በኢትዮጵያ የመጀመሪያው የማርበርግ ቫይረስ ሁለቱ የጂንካ ጠቅላላ ሆስፒታል የጤና ባለሙያዎች ህይወታቸው ያለፈው በሽታው ምን እንደሆነ ባለማወቃቸው ምክንያት ያለ ጥንቃቄ ህክምና በመስጠታቸው እንደሆነ አንድ የአካባቢው የጤና ዘርፍ ኃላፊ ለቢቢሲ ተናግረዋል። ኃላፊው ጤና ሚኒስቴር ከበሽታው ጋር በተያያዘ የሚመጡ መረጃዎች ላይ ባስቀመጠው አሰራር ምክንያት ስማቸውን እንዳይጠቀስ ጠይቀዋል። ኃላፊው እንደሚናገሩት የጤና ባለሙያዎቹ ህይወት ማለፉ የአሪ ዞን እና የደቡብ ኢትዮጵያ ክልል የጤና ቢሮ ኃላፊዎች ለበሽታው የተለየ ትኩረት እንዲሰጡ አድርጓል። ከዚህ ክስተት በኋላ የታማሚዎቹ ናሙና ወደ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተልኮ ምርመራ መደረጉን ያስረዳሉ። የጤና ሚኒስቴር እና የህብረተሰብ ጤና ኢንስቲትዩት ምንነቱ በውል ያልታወቀ የሂሞራላጂክ ፌቨር በሽታ በጂንካ ከተማ መከሰቱን ያሳወቁት የዓለማየሁ ህይወት ካለፈ ከሃያ ቀናት በኋላ ህዳር 3 2018 ዓ.ም ነበር። ከሁለት ቀናት በኋላ ደግሞ በሽታው የማርበርግ ቫይረስ እንደሆነ መረጋገጡን ይፋ አድርገዋል። ቢቢሲ ያነጋገራቸው የጤና ዘርፍ ኃላፊ እንደሚያስረዱት ህይወታቸው በቀናት ልዩነት ያለፈው የቤተክርስቲያን መሪዎች መምህር ጳውሎስ፣ መምህር ቃሌ እና ፍሬው በማርበርግ በማርበርግ ቫይረስ መያዛቸው ተረጋግጧል። የመምህር ጳውሎስ ባለቤትና የመምህር እቃሌ ወንድምም በተመሳሳይ ህይወታቸው ያለፈው በቫይረሱ ተይዘው ነው። ለተጨማሪ ህክምና ወደ ሐዋሳ ተልከው የነበሩት ፓስተር ሚልኪያስ ቫይረሱ እንዳልተገኘባቸው ተናግረዋል። የመጀመሪያው ታማሚና ሁለቱ ጤና ባለሙያዎች የበሽታው ምልክት አሳይተው ህይወታቸው ቢያልፍም በማርበርግ ቫይረስ መያዛቸው በላብራቶሪ ምርመራ እንዳልተረጋገጠ ኃላፊው አስረድተዋል። ይህም ቢሆን ግን ለመጀመሪያ ጊዜ በኢትዮጵያ ለተከሰተው የማርበርግ ቫይረስ የመጀመሪያ ታማሚ ኢንዴክስ ኬዝ ተብሎ የሚቆጠረው አለማየሁ እንደሆነ ገልጸዋል። አለማየሁ ኢንዴክስ ተደርጎ የተወሰደው ከእርሱ ጋር የነበሩ ሰዎች ታመው ቫይረሱ የተገኘው ሰዎቹ ላይ ስለሆነ ነው በማለት አብራርተዋል። እመቤትም ከፌደራል እና ከክልል ተቋማት የመጡ የጤና ባለሙያዎች ለቤቷ መጥተው ከባለቤቷ ህመም ጋር የተያዘ መረጃዎችን መሰብሰባቸውን ለቢቢስ ተናግራለች። ቢቢሲ ስለ መጀመሪያ ታማሚ እንዲሁም ንክኪ ስለነበራቸው የመጀመሪያዎቹ ሰዎች ከጤና ሚኒስቴር መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም። የሚኒስቴር መስሪያ ቤቱ የህዝብ ግንኙነትና ኮሚኒኬሽን ቡድን መሪ ዮርዳኖስ አለባቸው በሽታው የተገኘባቸው ወይም ምልክት የታየባቸው ሰዎች ዝርዝር መናገር እንደማይችሉ አስረድተዋል። እነዚህም መረጃዎች የሚገልጹት በጤና ተቋም መረጃ እንደሆነም ጠቁመዋል። የጂንካ አጠቃላይ ሆስፒታል እንዲሁም የጂንካ ከተማ ጤና ጽፈት ቤት እና የአሪዞ ዞን ጤና መምሪያ በበኩላቸው መረጃዎች የሚገለጹት በጤና ሚኒስቴር ብቻ እንደሆነ ተናግረዋል። ጂንካ ውስጥ ማርበርግ ቫይረስ ከየት መጣ? በ1959 ዓመተ ምህረት በሽታው ለመጀመሪያ ጊዜ ከተከሰተባት የጀርመኗ ማርበርግ ከተማ ስያሜውን ያገኘው ይህ ቫይረስ ከ24 በመቶ እስከ 88 በመቶ የመግደል ምጣኔ አለው። ማርበርግ እና ኢቦላ ምንም እንኳ በተለያዩ ቫይረሶች የሚፈጠሩ ቢሆኑም፣ ተመሳሳይ ቤተሰብ ውስጥ እንደሚካተቱ የዓለም የጤና ድርጅት መረጃ ያመለክታል። በድንገት የሚከሰት የሰውነት ሙቀት መጨመር፣ ከፍተኛ ራስ ምታትና የጡንቻ ህመም ከቫይረሱ ዋነኛ መገለጫዎች መካከል ናቸው። በበሽታው የተያዘ ሰው ከሶስት ቀን አንስቶ ከፍተኛ የሆነ ማስቀመጥ፣ የሆድ ህመም እና ማስመለስ ይታይበታል።